ኢብራሂም ትራኦሬ ሞስኮ መግባታቸው ተዘግቧል። በሩሲያ 80ኛ ዓመት የድል በዓል ላይ ለመታደም ወደዚያ ውላ ቀኑ ትራኦሬ ሩሲያ ከፍተኛ ጥበቃ ማድረጓን በርካታ ዘገባዎች ገልጸዋል። እንደ ዘገባዎቹ ሩሲያ ልዩ አውሮፕላን ወደ ቡርኪና ፋሶ በመላክ እንግዲህ ወጣቱንና አነጋጋሪውን መሪ አሳፍራ ወስደዋለች። ይህ አውሮፕላንም በጄቶች ታጅቦ ዛሬ ሞስኮ መድረሱን አስረድተዋል። ካፒቴን ኢብራሂም ትራኦሬ እንግዲህ ሞስኮ ሲደርሱ ደግሞ በሩሲያ ከፍተኛ ባለስልጣናት ደመቅ ያለ አቀባበል ያደርጎላቸዋል የብዙ ሰዎችን ትኩረት የሳበ ነው። ቭላድሚር ፑቲን ደግሞ ከኢብራሂም ጋር በስልክ ካደረጉት ውይይት በርካቶች ሲዘዋወሩበት እንዲሁም ደግሞ ሼር ሲያደርጉት የነበረ ነው። የሁለቱን የስልክ ንግግር ከአፍሪካኒያ ዘገባ የተቀነጨበ ነው የሁለቱ የስልክ ንግግር ማለት ነው። ትራኦሪ እንደኔ ሁን በቡርኪና ፋሶ ላይ ያተኩርና ለጩኸቱ ደግሞ ትንሽም ቢሆን ትኩረት አትስጠው። ዓለም ለህሉና የሚፈልገው ነገር ሁሉ በሁሉም የአፍሪካ ቦታዎች ላይ ይገኛል። ትራኦሬ የአውሮፓያን ንግግርና ሴራ እንዲሰፍርህ አትፍቀድ ብለዋል ፑቲን። አፍሪካ ድሀ አህጉርናት እያለን ለራሳችን ነጭ ውሸት ስንናገር ይደመጣል። ነገር ግን ሀብቷን ፈልገን ለቀኝ ግዛት ባህር አቋርጠን አፍሪካን የሙጥኝ ብለናታል። ምክንያቱም አፍሪካ ሀብታም ሀገር ነች። ምዕራባውያን አፍሪካን እስከዛሬ ከኖሩት ሁሉ እጅግ ባለጸጋ የሆነ የእስራኤል ንጉስ ሰለሞን መሆኑን እንድታ ይፈልጋሉ። በታሪካዊ ሁኔታዎች መሰረት ግን በጣም ሀብታም የሆነው የማሊው ማንሳ ሙሳ ነው። አፍሪካ ተፈጥሮ ያደላት ሀብታም አህጉርናት በዚህ ጊዜ የአፍሪካ ወረራ ህልም የተወለደው ይህንን ደግሞ የማያልቅ ሀብቷን ፈልገው ነው። ተራ በተራ እየመጡ አፍሪካን የሚወሯት። ነገር ግን አፍሪካ ራሷን እንዳትችል ድሀ እንድትሆን በማሳመን የስነ ልቦናና የአእምሮ ጨዋታን ይጫወታሉ። ስለዚህ እንዳትሰበር በመገናኛ ብዙኃን መጥፎ ስም ሊሰጥህ ይችላል። ነገር ግን ምንም ነገር እንዳትል ብሎታል ማለት ነው። ትራኦሬ እንደኔ ሁን ይሁን በቡርኪና ፋሶ ላይ አተኩርና ና ለጩኸቱ ዞር ብለህ ትንሽ ትንሽ ትኩረትም እንዳሰጠው ብሎ ለአፍሪካዊው መሪ ወጣቱ መሪ ኢብራሂም ትራኦሬ የሩሲያው መሪ ን ፑቲን የተናገረው ነው። በስፋት እንግዲህ ሚዲያው ሲዘግቡትና የስልክ ንግግራቸው ተቀንጭቦ በወጣ ጊዜ ለብዙ ሚዲያዎችም ትኩረት የሳበ ንግግር ነበረ። እንግዲህ በዚህ በዓል ላይ ለመታደም ሩሲያ በላክችለት አውሮፕላን ትራኦሬ ወደ ሩሲያ አቅንቷል ማለት ነው።